አሰልጣኝ አታክልቲ አመሰግናለሁ። ቡድናቸው አሁንም ማሸነፍ አልቻለም፣ ዛሬም በቅዱስ ጊዮርጊስ ተሸንፏል። አቻ ሆናችሁ ነበር፣ ከዛ በኋላ ግቦች አስተናግዳችኋል፣ በመከላከሉም ክፍተቶች ይታያሉ። እንዴት ነበር አጠቃላይ ጨዋታው? አይ መጀመሪያ አጀማመራችን አጋጣሚ መዘናጋት ስለነበር አንድ ደቂቃ ሁለት ደቂቃ ማይሞላ ጎል ገባን። ከዛ ተመልሰን እሱን ለመስተካከል አስበን እኩል ሆነን ነበር። ከዛ እኩል ከሆን በኋላ ግን በዛ በእኩሉ ረክቶ መሰለኝ እንዳልከው መዘናጋቱ ስለተፈጠረ ይመስለኛል ቀም እዚያ የተፈጠረውን ስህተቱን ሁለት ለአንድ አስተናግደናል፣ እና በጣም ከባድ ነው መቸም። ይህንንና እኩል ወጥተን ለማሸነፍ ያደርግነውን ጥረት እሱን እንኳ ይዘን ካልወጣን መቸም ከባድ ነው። ቡድናችሁ ላለመውረድ ነው የሚጫወተው። ላለመውረድ እንደሚጫወት ቡድን ብዙ የሚጎሉት ነገሮች ሜዳ ላይ ይታያሉ፣ በማጥቃቱም፣ በአማካይ ክፍሉም፣ በመከላከሉ በተለይ ደግሞ በመከላከሉ ዛሬ ብዙ ክፍተቶች አሉ። በዚሁ ከቀጠለ ቡድናችሁ አደጋ ውስጥ እየገባ ይሄዳል ማለት አይቻልም? አዎ፣ ትክክል ነህ። ማለት ይህን ማለት የቻልነውን ነገር ሁሉ እያደረግን ነው በአቅማችን፣ እንዳሰልጣኝ ግን ተጫዋቹ ደግሞ ሜዳ ወጥተው ካላገዙ አሰልጣኝ ብቻው ማድረገው ነገር የለምና ብዙ ነገር ተነጋግረን ነው ዛሬ የገባ ነው። እንዳየው ደግሞ መጀመሪያ ተጭነን ለመጫወት ሞኩረን ነበር። አሪፍ እንቅስቃሴ ነበር 45 ደቂቃ 45 ደቂቃ፣ ግን እነሱ በተሻለ ወኔና ሞራል ይዘው ያም ክፍተቱን ተጠቅመው አሸንፈውናልና እንዳልከው ክፍተቱ አሁንም ስላለን ያም እሱ ለማረም እንሞኩራለን። ከጨዋታ ሜዳ በተጨማሪ ቡድን ውስጥ የተለየ ችግር አለ ማለት ይቻላል? አይ ቡድኑ ብዙ ችግር የሚያስቸግር ተጫዋች አለ ብዬ አልገምትም። ምንም እስካሁን ያለው ነገር በሰላም እየሄደ ነው። በቃ እኛ የቸገረን አጋጣሚ ሜዳ ትሬኒንግ ላይ ሲሰሩ በጣም ደስ የሚሉ የሆነ ነገር ታያለህና እናሸንፋለን ብለን ስትመጣ ሜዳ ላይ ደግሞ ትንሽ ዝብርቅርቅ ይገባልና እሱ ነው እንጂ ከሜዳ ውጭ ትሬኒንግ ላይ ወይ እዛ ዶርማችን ላይ ምንም ችግር የለም። የተለየ ነገርም የለም። ደህና ነው። አመሰግናለሁ። እሺ፣ አመሰግናለሁ። ኮች፣ አመሰግናለሁ። ከስምንት ጨዋታዎች በኋላ ወደ ድል ተመልሳቸዋል፣ አሸንፋቸዋል። በተለይ በሁለተኛው አጋማሽ ቡድን ጥሩ እንቅስቃሴን አድርጎ ነበር። አጠቃላይ እንዴት ነበር? አዎ፣ መጀመሪያም ጎል እስክና ጎሉን ካገባን በኋላ ያው ረጅም ጊዜ ያለመሸነፋችን ያንን አንድ ጎል ይዞ ለመውጣት በጥንቃቄ ለመውጣት ስላሰቡ ወደኋላ ሸሽተናል። በዛ ምክንያት ጫና ፈጥረውብን ነበር። በሁለተኛው 45ም የመጀመሪያው አስር ደቂቃ ላይ ትንሽ ወደኋላ ሸሽተን ነበር። ያው ለማሸነፍ ከመፈለግ አንዷን ጎል ከመጠበቅ አንጻር ሜዳ ላይ ልጆቻችን ላይ ጭንቀት ይታይ ነበር። ገዛ በኋላ ግን ጎሉ ከገባ በኋላ በደንብ ጨዋታው እንደምኔት አድርገናል። የተሻሩም ጎሎች አሉ። በእኔ እምነት ትክክለኛ ጎሎች ናቸው። እግዚአብሔር ይመስገን ግን ከስንት ጨዋታ በኋላ ይህን ሶስት ነጥብ ማግኘታችን ለእኛም ለተጫዋቾቻችንም ብዙ ነገር ነው። ምናልባት ግብ አስቆጥራችሁ በዳኞች ተሻረ። ምናልባት ያቺ ኳስ መሻሯ ተነሳሽነት ቡድን ላይ ፈጥሯል ማለት ይቻላል፣ የሚታይ ነው። ልጆቹ ሜዳ ላይ ፍትሐዊ ባልሆነ መልኩ ጎሎቹ እንደተሻሩ የታየ ነው። ተጫዋቾቻችን ያ የበለጠ ሞቲቬት እና እልህኛ እንዲሆኑ አድርጓቸዋል። ከዛ በኋላ በደንብ አጥቅተን የተጫወት ነው። ሌሎችም ጎሎች ማግባት እንችል ነበር። ምናልባት ከረጅም ጊዜ በኋላ ነው ሶስት ነጥብ ያሳካችሁት። የዛሬው ድል በቀጣይስ ምን ሊፈጥር ይችላል ብለ ታስብ? ብዙ ነገር ይፈጥራል። ቅዱስ ጊዮርጊስ ትልቅ ቡድን ነው። በራሱ የጊዮርጊስን ማሊያ መልበስ ትልቅ ጫና አለው። በዚህ ላይ ደግሞ ምንም እንኳን ወጣቶችን ቢሆኑ መሸነፉ የሚሰማቸዋል በጣም ና ሜዳ ላይ በደንብ ተረጋግተን እንዳንጫወት ያደርገናል። ባለፈውም ስናወራ ባለፉት ሁለት ጨዋታዎች ግልጽ ግልጽ የሆኑ ጉልድሎችን እየሳትን ነጥብ እየጣልን እየወጣን ነበር። ዛሬ ግን በተለይ ያገኘናቸውን ኳሶች ተጠቅመናል ብዬ አስባለሁ። እኔም አመሰግናለሁ።